ለምን አንዳንዴ እልል እልል ወንዶች መጨብጫው ትክሹ ያለታ፣ ሀያ ሰላሳ ተጀምሯል፣ እንዴት አላችሁልን? አለን ቆንጆ ቆንጆ ፕሮግራሞችን ይዘን መተናል። አዎ ያው እንግዲህ እንደ ተለመደው ነቃ ትላላችሁ፣ ፈካ ያለ ቁም ነገሩ መዝናኛውም ያለበት አሪፍ ፕሮግራም ይዘን መተናል። እንደምታውቁት ሀያ ሰላሳ እድሜያቸው ከሀያ እስከ ሰላሳ ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። ወጣቶች ተዘጋጁ። ቁም ነገሩም አይቀርም። ከቁም ነገሩም ከመዝናኛው እንሆናለን። በጣም ቆንጆ ጊዜ እናሳልፋለን። ስለዚህ አብረናችሁ የምንቆየው ኔ ትራሳ ጽዋና ጌታውን አሰፋንን የትም እንዳትሄዱ። መልካም ቆይታ። ሀያ ሰላሳን እያያችሁ ነው የምትገኙት። እንግዲህ ከዛሬው እንግዳችን ጋር ተመልሻለው። ዛሬ ስለ ጥንካሬ ነው የምናወራው። ብዙ ወጣቶች በህይወታቸው መንገድ ውስጥ የሚያጋጥማቸውን ፈተና አልፈው ጥንካሬያቸውን ለሌሎች ወጣቶች መማሪያ እንዲሆን ያሳያሉ። ዛሬ እዚህ የጋበዝናት እንግዳችን በዘጠኝ ዓመቷ ነው በመኪና አደጋ ምክንያት ሁለቱም እግሮቿ ሊቆረጡ የቻሉት እና አካል ጉዳተኛ የሆነችው። ከዛ በኋላ ብዙ ያጋጠማትን የህይወት መንገድ በሙሉ በጥንካሬ ተስፋ ባለመቁረጥ አልፋ አሁን ለብዙ ወጣቶች መማሪያ እየሆነች ነው የምትገኘው። እኛም እዚህ ጋብዘናታል። መሰረት ኤጀሬ እዚህ ናት ያለች። እንኳን ደህና መጣሽ። በዘጠኝ ዓመትሽ ነው ሁለቱንም እግሮችሽን ያጣሹ። አሁን ደግሞ አሉ አሉ። እድሜ ለቴክኖሎጂ፣ እድሜ ለቴክኖሎጂ። ቴክኖሎጂ ነው። እኔ አሁን ማመን አልችልም ያለ ነው አለ አለ፣ በጣም ነው የሚገርመው። ብዙ ሰው ማለት እንደዚህ ስለሆንኩኝ ጉዳቴ ደረሰብኝ አይመስላቸው። ጉዳቴ ስብራት ቀላል ነገር ነው የሚመስላቸው። ሳወልቀው ብዙ ሰዎች እንትን ይላሉ፣ ይደነግጣሉ። ግን ያንተንም ሪያክሽን ማየት ፈልጋለሁ። አረዝም በይ እና ታወርጭ ነው? አዎ ማለት ለሌሎች መማሪያ እንዲሆን አውልቂ። ላሳይህ እስቲ አውልቂ፣ ግን ሪያክሽንም ማየት ፈልጋለሁ ይሄን ለብቻ እኔን ለብቻዬኝ፣ ማመን አልችልም። ማለት የእኔ እኮ ከዚህ በታች ብቻ ነበር የሚመስለኝ፣ አይደለም ሙሉ ነው የሚለበሰው ማለት ነው። አዎ ሙሉ ብዙ ሰው ይኸውልህ፣ እግሬን ብቻ ያዩትና ሰው እንዳለ እያወሩ ስለተጨቀቀኝ ሰው እንዳለ ቀድሞ እግሬን ያዩና ቤት ውስጥ ሲያወሩ ምናምን፣ ከውጭ በሩን ሲያዩት እግሩን ነው የሚያዩት። አዎ፣ እና በቃ ሰው አለ ይላሉ። በዚህ እንዴት ተሸከምሽ ይሉኛል። አዎ እንዴት ነው ያልሽኝ? ደገፍ ልበልበት መሰለኝ። ከባድ ነው። አዎ ብዙ ሰው ከባድ ነው ይላሉ፣ ግን ያው ላም ለቀንድ አይከብዳትም የሚባል የለ። አዎ እንደዛ ነው። ለእኔ አላስተውለውም። ወላ አታስተውይውም? አላስተውለውም። በቃ መሄዴ ነው እንጂ ክብደቱን አላስተውለውም። ዋው መሲ፣ በእውነት በጣም በጣም ጠንካራ ነሽ። አመሰግናለ በእውነት በጣም ነው የሚገርመው። እንዲህ አይነት ጥንካሬ ሳይ ሰው ራሱን ነው የሚመለከተው። አሁን እኔ አንችን ሳይ የኔ ድክመት ነው የሚታየ ማለት ሙሉ ነገር እያለው በደንብ መስራት እየቻለ በደንብ መቀልጠፍ እየቻለ አሁን ትንሽ እንቅፋት መታን ብለን እኮኛ ለአንድ ሳምንት ደበረኝ እንላለን፣ ድብርት ውስጥ እንገባለን። ብዙ ማለት አንዳንዴ ደግሞ ራስንም ወደ መጉዳት የሚሄዱ ወጣቶችም አሉ። ያ እነሱ ራሳቸውን የጎዱበት ችግር ሲታይ፣ ማለት አሁን አንቺ ስታዩ ምንድን ነው የሚሰማሽ? እንደዚህ ራሳቸውን የሚያጠፉ ተስፋ የቆረጡ ወጣቶችን ስታይ ምንድን ነው የሚሰማሽ? ቀድሞ ሌላውን ቢያዩ እላለው ከነሱ የባሰ ብዙ ህይወት ስላለ ያንን ህይወት ዞር ብለው ቢያዩት ብዬ ነው እሱም አስበው ያንን ውሳኔ ከመወሰናቸው በፊት እና ያን ውሳኔ ማንን ይጎዳል የሚለውን ቢያዩት ብዬ አስባለሁ። አሁን እንደዚህ አይነት ህሳቤ ውስጥ ገብተሽ የምታውቂበት ቀን አለ አንቺ? የሚከፉ ጊዜያቶች ይኖራሉ ግን ይህንን ውሳኔ ያስወሰነኝ ብዙም ይል በዘጠኝ ዓመትሽ ነው የመኪና አደጋ የደረሰብሽ ማለት ታስታውሽ ነበር ማለት ነው? አዎ ማለት ድንጋጤ አሁን ለእኔ አይታወቀኝም አልሽ ነው እሱ የሚሉኝ ምክንያቱም ረጅም ሰዓት ነው እሱ ደም የፈሰሰኝ። ዘጠኝ ሰዓት ተገጭቼ ማታ ራሳ ነው ሕክምና ያገኘሁትኝ። ግን ሲነግሩኝ፣ በቃ ከዚህ በኋላ ቆሜ አልሄድም እግሬ የለኝም ነው እሱ ያልኩት። ያ ደግሞ ለእናቴ ከባድ ነበር በጣም ያንን ቃላት በራሱ መውጣቴ ራሱ ለእናቴ ከባድ ነበረ። የመጀመሪያ ያየሁት የተጠቀለለውን ነጭ ፋሻ ነው እግሬ ላይ ሁለቱም ላይ ያየሁት እና ሁለቱም ነው ወዲያው፣ ሁለቱም ነው የተቆረጠው፣ እዛው ነበር የተቆረጠው። የመኪና አደጋው በጣም የከፋ ነው ይመስለኝ፣ እንግዲህ እጁን ለመንግስት ገድያለሁ ብሎ ነው እሱ የሰጠው። የሞት መስሎት የሞትኩ መስሎት በዛ ሰዓት ኤኒትሬ ይባላል አሸዋ የጫነ ነው። እኔ ዘጠኝ ዓመት ደቃቃ ልጅ ነኝ፣ ስለዚህ የአደጋ ሊከሰት ይችላል። እንዴት ገባሽ ወደ መኪናው? ከትምህርት ቤት እየተመለስኩ ነበር። አስፋልት ልሻገር ጫፉ ጋር ስደርስ መኪናው ደግሞ ባቡር ነበር በዛ ሰዓት የድሮ ባቡር ነበር። የት አካባቢ ነው? ቃሊቲ ማሰልጠኛ። ኦኬ። ለባቡሩ ላለማቆም ሲል፣ ቅድሚያ ላለመስጠት ቶሎ ለማለፍ ሲል ለማለፍ ሲል የአደጋ ተከሰተ ማለት። ሰው ልጅ እገጫለውን ብሎ አይወጣም፣ እገጫለውን ብሎ አይወጣም። ያጋጣሚ ነገር ነው። ከዛ በኋላ የሚያደርጉት ነገር ግን ለእኔ አደጋ ነው። ምክንያቱም አንስቶኝ ሆስፒታል አልወሰደኝም የማትረፍ እድል እያለውም አላተረፈኝም። ያ ነው ለእኔ አደጋ ብዬ የማስበው። በጣም ነው የሚያስደነግጠው። የአንቺን ህይወት ነው ጠቅላላ የቀየረው። እውነት ነው። ምን ተፈጠረ? ከዛ በኋላ ምን አይነት ለውጥ ውስጥ ገባሽ? አዝለውኝ አርቲፊሻሉን እስክለምድ ድረስ ታዝዬ ነው ረጅሙን ጊዜ የምጠቀም የነበረው። አርቲፊሻሉን ከለመድክ በኋላ ደግሞ በአርቲፊሻል መጠቀም። ሙሉ አካል ከነበረ ሰው አካል ጉዳተኛ ወደ መባል ከስም ጀምሮ ማንነት ይቀየራል ማለት ነው። ለቤተሰቦች በጣም ከባድ እንደሚሆን ተስፋ በጣም ማለት ዝቅተኛ ህይወት ያለበት ሰው ላይ ሌላ ተጨማሪ እንትን ማምጣት ማለት ነው፣ ህመማትን ማምጣት። ምክንያቱም ከዛ በኋላ የተፈጠረው ህይወቴ ትራንስፖርት መጠቀም አለብኝ። ድሮ በእግር ነበር እሱ የሚሄደው፣ ከዛ በትራንስፖርት ግዴታ ነው ረጅም መንገድ መሄድ ስለማልችል ለእኔ ሲሉ ግዴታ የቀን ስራ መስራት እንጀራ፣ መጋገር እኔን ለማኖር ማለት ነው፣ የቀን ገቢ ስለሚያስፈልግ እኔም ብቻ ሳይሆን የቤተሰቦቼን ሙሉ አቅጣጫቸውን ውስ ያስቀይራቸው ማለት ነው ያው ቤተሰብ ለዚህ ማለ ቤተሰብ የምንባለው አንዳችን ስንደክም አንዳችን እያጠነከረ። የአንቺ ጥንካሬ ደግሞ አሁን እንደዚህ እነሱ የሰሩትን የለፉትን መና ለማስቀረትሽ ገባሽ። በጣም ለፍታ አንቺን ለማኖር ጥራ እንዳሰበችው ጠንካራ ሆነሽላት፣ ጭራሽ ለሌሎች ደግሞ መማሪያ ስትሆኝ፣ ያ ነው ክፍያው። እውነት ነው። የመጀመሪያ አድናቂ እናቴ ናት። አንቺ ማለት መሆን የምፈልገው ሳይካትሪስት ነበረ እና ሁሌ እናቴ አንቺ መጠንከርሽ ነው እኔ ያጠነከረኝ ነው እሱ የምትለው። አንቺ ባጠነክሪ ኖሮ እኔ ደክም ነበር። እንዳልደክም አድርገሽኛል። ያ ማለት እሷን የሰራው ሌላ ሰው መስራት አያቅተኝም ሌላ ሰው መለወጥ አያቅተኝም ነው እሱ የምል የነበረው ግን ያው በትምህርት ዓለም መግፋት አልቻልኩም አሁን ደግሞ እርሚ ለቲክቶክ ብዙ ሰዎች መቀየር እያለ ማለት ነው በጣም በትምህርት ቤት ውስጥ አሁን እስከ 11 ድረስ የተማርኩት ብለሽ በትምህርት ቤት ውስጥ እያለሽ ከዛ በኋላ እስከ 11 ድረስ የነበረች የትምህርት ቆይታ ምን ይመስል ነበር በጣም አሪፍ ምክንያቱም የተገጮ ስገጭ የነበረበት ትምህርት ቤት ነው ተመልሼ የገባሁትኝ። ያ ደግሞ ለምን ጠቀመኝ፣ ያቁኛል። ስለዚህ በፍቅር ነው እሱ የተቀበሉኝ። ምንም ነገር እንዳይሰማኝ አድርገው ነው እሱ እዛ ጋ እንትን ያሉት የተቀበሉኝ። ያ ደግሞ ጠቅሞኛል። በጣም ያን እንዳላስተውል አደረገኝ። እና ጥሩ ጊዜ ነበር ያሳለፍ እንዲሁም ተጫዋች ቀልቃላ ነበር ነው ምንድን ነው እንደዚህ አይነት ጥንካሬ ይፈጠረልሻል ማለት፣ በጣም ይገርማል ራሱ ለማሰብ እንዲህ አይነት አደጋ ደርሶበት ሰው በቃ ብዙ ችግሮቹን ሳያይ ጥሩ ነገር ላይ ብቻ አተኩሮ ጥሩውን ነገር ማሰቡ በጣም ይከብዳል እና እንደዛ ጠንካራ እንድትሆኝ ያደረገሽ ምንድን ነው እንዳልኩ ቤተሰቤ የመጀመሪያው ትልቁን ድርሻ የምትወስደው እናቴ፣ ቤተሰቦቼ ከዛ ቀጥሎ ደግሞ ትምህርት ቤቱ ጓደኞች ማለት ነው። ያው እነሱ ቤተሰብ ተቀብሎ ማህበረሰቡ ባይቀበልህ ትሸሸጋለህ፣ ትፈራለህ። ያ እንዳይሆን ደግሞ እዛ ጋ ያሉት በፍቅር ጉንጮቼ እስኪቀሉ ድረስ ነበር ምሳሞ ሲያዩኝ፣ ከአደጋው በኋላ ወደ ትምህርት ቤት ስመለስ ማለት ነው። እና ያ ያ በጣም ጠቅሞኛል። ፈላጊ እንዳለኝ ስታቅ፣ ምንም እንዳልተፈጠረ ጉዳቴን ካላዩ ለምን ብዬ ይከፋኛል። እንደዚህ ሆንሽ እንደዛ ሆንሽ አይደለም ሲሉ የነበሩት በቃ እንደ ማንኛውም ሰው እኩል እንድጫወት እኩል እንድስቅ ነበር እሱ የሚፈልጉት። ያ ደግሞ በጣም ጠቅሞኛል። በጣም ትክክል ነሽ። ከሌሎች እንደዚሁ አካል ጉዳተኛ ከሆኑ ሰዎች ጋር የመገናኘት እድል አለሽ። ብዙ በአንቺ ምክንያት የጠነከሩ እንዳሉ ሰማሁኝ። እንዴት ነው? ምን አይነት ጥንካሬ ነው የሚያገኙት ሲያዩሽ? አንደኛ እኔ እንደ ጉዳተኛ አይደለም በቃ ራሴ ነው የማስበው አደላችሁም ሁሉም ሰው ይለ የራሱ የሆነ የሚታይ ሆነ እንጂ ጉዳት የራሱ የሆነ ጉድለት አለው ጉድለት አለው። አንተ ጋር ያለ አቅም እኔ ጋር ላይኖር ይችላል። እኔ ጋር ያለ አቅም ደግሞ አንተ ጋር ላይኖር ይችላል። አንተ ጋር ያለ ጉዳት፣ አንተ ብቻ የምታውቀው ጉዳት ሊኖር ይችላል። በቃ የኛ ግን የሚታይ ሆነ ያን ነው እሱ። ቀድሜ እሱን ማስረዳው ማለት ነው። በቃ ይቻላል። እኔ ነኝ እስኪ ሁለት እግር የለኝም አስበው። ትልቅ ጉዳት ነው። ምንም ያጣሁት ነገር የለም ብቻ ሰውነት ይሄ በጣም ትልቅ ጥንካሬ ነው። ትዳር አለሽ፣ ሶስት ልጆች አለሽ። በጣም ደስ የሚል ትዳር ውስጥ እንዳለሽ ያውቃለሁ። እስኪ ትዳር እንዴት ነው በትንሹ ንገሪያት። ትዳር እግዚአብሔር ይመስገን፣ ትዳር የእግዚአብሔር ስጦታ ነው። ግን እግዚአብሔር ደግሞ ሰጠኝ ብለህም እንት ማለት የለብህም ማባከን የለብህም። ያለህን ነገር አክብረክ ተከባብረክ ስትኖር እግዚአብሔርም ይጨመርበታል ማለት ነው። ያለህን ነገር ማወቅ ነው ከዛ አንቺም ለትዳሩ የምታበረክችውን ይዘሽ መግባት ነው። ሌላኛው ይገባል በደንብ እግዚአብሔር ይጨመርበታል። ግን እኔ የምንሰማው ያው አሁን ትዳር አለሽ የሶስት ልጆች እናት ነሽ። ነገር ግን ከዛ በፊት በቃ መሲ አልፈልግም ያለቻቸው ወንዶች ቢጠራቀሙ አንድ ቀበሌ መሰረታሉ፣ አንድ ቀበሌ መሰረታሉ አሉ ምንድን ነው እንግዲያው ከላይ ነው የሰው ፍቅር ብዬ ላስብ። የፍቅር ጥያቄ አትቀበይም ነበር? አለመቀበል ሳይሆን ያው ብዙ ሆነና ሁሉንም አትቀበል። በዛብሽ? ብዙ የፍቅር ጥያቄዎች ነበሩ የቀረቡልኝ። እሺ። ግን ያው ፈጣሪ የፈቀደው ነው እሱ የሚሆነው። ሲደጋገምብህ የፍቅር ጥያቄው ያ ሰው የሚመጣበትን መንገድ ምናምን ደግሞ ትመዝናለህ ከዛ እንግዲህ ልታስከፋብኝ ነው። ኧረ፣ ንገሪኝ በእናትሽ። እንዴ፣ አሁን እኮ በቃ ዋንጫው ደርሶታል ባለቤትሽ። አሸናፊ ነኝ ይበል በደንብ። ኢቨን ሽማግሌዎቹ ራሱ አናስገባም ቢሉ ራሱ ጣላ ነበር ይለኛል። በጣም እድለኛ ነው፣ እድለኛም ነኝ። ሠርጌ ላይ እሺ ሁለት ሺህ ሰው በላይ ነበር የታደመው። የነበረ ምን አይነት ባለው እሱ የምታገባው ለማየት ያልተጠራ ሁሉ ላይ መጣ ይመስለኛል። በጣም ብዙ ሰው ድንኳን፣ ሰው ያው ከደስታም ብዛት አካል ጉዳተኛ ስትሆን ሰው እንኳን ትዳር አይደለም ጉዳት አልባ ደግሞ ስታገባ እንትን ነው ይደመማል። እና ምን አይነት ባል እስኪያግብታ ይሆን ብሎ የመጣው ራሱ በጣም ብዙ ነው። በጣም ነው ደስ የሚለው። ይሄ አሁን አንቺ ውስጥ የሚታየኝ ምንድነው መሰለሽ በራስ መተማመንሽ ሰዎችን ያሳምናል በቃ ሳያውቁት እኔ አሁን ሳወራሽ ረስችዋለሁ በእውነት እንዲህ እንኳን እያየሁት ያንን ኢነርጂ ሰጠሽኝ አንቺ ነሽ አንቺ የሆነ ሀዘን በየወሬሽ ሁሉ ሀዘን ባይብሽ ኖሮ ትወስጅኛለሽ ወደታች ለምንድነው የምታዝነውልና መልስ ለማግኘት ይፈልጋሉ ግን ሳቅሽ ጨዋታሽ በጣም ነው ደስ የሚለው እና እውነትም ባልየው እድለኛል እስቲ አሁን ትንሽ ስለ ፈተናዎችሽ እናውራ ያው መቼም እንዲህ አይነት ደስታ እንዲህ አይነት ጥንካሬ በቀላል አይመጣ። ለሰዎችም ያንን መንገድ አይደለም የምንፈልገው። ችግር ሊመጣ ይችላል፣ ፈተና ሊመጣ ይችላል፣ ነገር ግን ጠንክሩ፣ ከችግሩ ውጭ ያለውን ጥሩ ነገር እዩ ነው የምንለው እና አሁን አካል ጉዳተኛ በመሆኔ አጋጠመኝ የምትዩ ፈተናዎች፣ የከበዱት ጊዜያቶች ምንድን ናቸው? እንደ ሴት ሽንት ቤት በጣም ይፈትነኛል። ኢኮኖሚ ይፈትንሃል? ኢኮኖሚ ማለት እናቴ ብቻ ሳትሆን እኔ ራሴ ያልሰራሁት ስራ የለም። እዚህ ደረጃ ለመድረስ ያልሰራሁት ስራ ማለት ነው፣ በጣም ብዙ ስራ። ይሄ ነገር ጥሩ ነው መሲ ካልከኝ እዛ ቦታ ላይ ነኝ። አካል ጉዳቱ ከደረሰብሽ በኋላ? በልጅነቴ ነው የደረሰብኝ። ከልጅነቴም ጀምሮ ስራ እሰራለሁ። ምክንያቱም ግዴታ ገቢ ለማግኘት ማለት ነው። ምን አርቲፊሻል ማሰሪያ ስል አርቲፊሻል ለማሰሪያ ኢቨን ጎማ ውድ ናት። ቀላል ሊመስል ይችላል ለሰው፣ ግን እሷ ካሌለች እንት ላይ መሄድ አትችልም። ለዛ ብቻ ብዙ የሚያስፈልጉ ወጪዎች ሕክምናን ጨምሮ ብዙ ነገሮች ስላሉ ስራ ስሰራ ነው ሲኖርኩትኝ። ሱቅ ሰርቻለው። እንጀራ ከእናቴ ጋር ሸጫለው። ቺፕስ ሸጫለው መንገድ ላይ አዙሬ ምግብ እሸጫለሁ። ይሄ እርጥብ አሁን እርጥብ ተብሎ ተሻሽሎ የዛሬ አስራ ምናምን አመት እኔ ሸጫለሁ አዙሬ ማለት ነው። እየሰራሽ እራስሽ ቤት ውስጥ እየሰራ ሸጫለሁ። ብዙ ነገሮችን ብቻ ሰርቻለሁ። ሶ ያ ከባድ ነበር ጊዜው። አዎ ምክንያቱም ጉዳተኛ ሆነህ እቃን ከቦታ ቦታ እያንቀሳቀስክ ለጉዳተኛ የማይመቹ ስራዎችን ነበር ስሰራ የነበረው። እነዛ ስራዎች ከጉዳቴ ጋር አይሆኑም ነበር፣ ግን በቃ ይሄ ቀን ያልፋል እያልክ ብዙ የምሰራቸው ስራዎች አለ። ልክ እንደዛ መጨረሻ ላይ ኮፒ ስራ ጀመርኩኝ። በዛ ነበር ስተዳደር ነበረው። ስቲል ቁጭ አላልሽም። ለራሴ የሆነ ገቢ ማግኘት አለብኝ ብለሽ ማለት ስራ ከተባለ ከመስራት ወደኋላ አልልም። ከዛ ጎን ለጎን ደግሞ ብዙ ጊዜ ከችግሩ ውጪ ሰዎችን የሚሰብረው የሰዎች አመለካከት ነው። እና እንዲህ አይነት አሁን አካል ጉዳተኞች ብዙ ጊዜ የሚቸገሩበት ነገር ሌሎች ሰዎች ለነሱ ያላቸው አመለካከት፣ የሚሰጡት አመለካከት ሞር እነሱ ለመጠንከር ቢሞክሩ እንኳን ቅስማቸውን የሚሰብርበት ጊዜ አለ። እንዲህ አይነት ነገር አጋጥሞሽ ያውቃል? እኔ እድል አልሰጥም። አትችይም እራሱ ካልገና እኔማ እችላለሁ ብዬሽ ነው እሱ እንትን የምለው ልህ ነው የሚይዝሽ ልህ ይዘህ አትችይም ከተባልኩማ በቃ አለቀ ተሰራ ነገር እንትን ነው። አንተ የዛን ሰ እኔን ነው እሱ እኔ የማየው እኔን ነው። መሲ ትላንት የት ነበረች፣ ዛሬ ምኑ ጋር ናት ብዬ ራሴን ነው እንጂ ማወዳድረው ከጉዳት አልበው ጋር አደለም ራሴን፣ ወይ ደግሞ ከጉዳተኛ ጋር አደለም ራሴ ማፎካከር የምፈልገው ለዛም ጥሩ ስራ ነው። ረዳትነት እንኳን ጥሩ ነው ብር አለው ምናምን ነገር ሲሉ ለምን አልሰራም? ምና ሰው ፈቃደኛ አይሆንም? የታክሲ ረዳት የእውነቴን ነው እሱም መስራት እሺ ከእኔ ማሰባት ያችን ብሯን ነው እንደ ይቻላል፣ ለምን አይቻልም? አንቺ ልጅ ምን ሆነሻል ብለህ ነው ሰው እሺ አይልም። ግን በዛ ሰዓት ብሰራ ብዙ ነገሮችን እኮ ለውጥበታል። እኔ ነኝ የማውቀው እዚህ ጋር ምን እንደሚያስፈልገኝ እኔ ነኝ እሱ ማቀው። እና እንደዛ ሁላ ሲሉኝ ይከፋኝ ነበር። እግሬን አይተው ነው አይደል እንደዚህ የሚሉኝ እላለሁ። ግን ደግሞ ያልሆነም ብዬ ቆጭ አለም። ሌላ ስራዎችን ሞካክር ነበር። እንደው ጭንቅላትሽ ውስጥ የቀረ የምታስታውሹ ከሰዎች የተነገረሽ ወይም የተባልሽ የሚያምን ነገር አለ? ትሙት ምን ታደርጋለች ከዚህ በኋላ ነሱ ያሏት ለእናቴ ማለት ነው እናቴ ካፈር ምን ይገኛል። እና አሁን ላይ ራሱ እነዛ ያሉት ሰዎች እንዲ እኔ እኮ ትሙት ብዬ ነበር ያለው አሉ ብዙ ሰው መጥተው እንደዚህ ብለው ላው ለእናቴ ማለት ቀብሯ ስንት ሰዓት ነው የተባለ የመጀመሪያ በቃ ተጃጅታለች። ምክንያቱም አደጋው ከባድ ነበር። አተርፍም ተብሎ በቃ የጃኔ ልጅ መቼ ነው ቀብሯ ነበር እሱ የተባለው። እናት ትሙት ምን ታደርጋለች ሲባል እናቴ ናት ካፈር ምን ይገኛል አለቻቸው። ት ለእናቴ ከባድ ነው በጣም እናት ስትል ልጅ። አሁን ላይ ደግሞ እንዴት ቻለች እላለሁ። ምክንያቱም ያንን ሁላ ነገር ጥሳ ነው እኔ ያሳደገችኝ። ትሙት የተባለች ልጅ ማሳደግ ራሱ አስቦ ምን ያህል ከባድ እንደሆነ ግን ትችላለች ብላ አሳደገችኝ። ችዬ በጣም ችለሻል እ ጀግና ነሽ። ብዙዎችን እያሳየሽ እኮ ነው። ብዙዎች በቃ በአንቺ ጥንካሬ እየደነገጡ ነው ጭራሽ ያሉት። እና ይሄ ትልቅ ስኬት ነው። አንድ ሰው ማለት ልጅን ወልዶ የሚፈጥርበትን ችግር አቋቁሞ እንደዚህ ቆሞ ሲሄድ ማየት ማለት ያንን የሚያህል ስኬት የለም። እና ይህንን መቋቋም የማይችሉ ብዙ ወጣቶች ይኖራሉ። እና ለእነሱ ማለት የምትፈልጊው ምንድን ነው? ጠንክረን ማሳየት እንዳለብን እነሱም መናገር የምፈልገው ምክንያቱም የማይታለፍ ነገር የለም ህይወት ላይ። ነበር ነው የምትለው። ምንም ጠባሳ ቢሆንብህ ዛሬን አትታመምም። ያለፈ ነገርህን እያስታወስክ ዛሬ መታመም የለብህም። አለፈ ነው። ይሄንን ስል ብዙ ነገሮችን ታመም ያለሁ፣ በጣም የማያልፉ የሚመስሉ ቀናቶችን እኮ አሳልፍ ያለሁ፣ ግን ደግሞ እግዚአብሔር የሰጠኝን ነገር ስለማይ ነው ልጆቼን ትዳሬን በዙሪያ ያሉ ሰዎችን ስለማይ ዛሬ ዚ ላይ የደረስኩት እነሱም ያላቸውን ጸጋ ይዩት ነው እሱ የምለው እንጂ ብዙ የሚያሙ ነገሮች አሉ በህይወት ላይ። ያ ማለት ግን ዛሬ ህን አትኑር የሚል ግን አደለም፣ የማይታለፍ ነገር እንዳሌለ ነው እሱ ለናገር የምፈልገው። በጣም ነው ደስ የሚለው፣ መሲ ዛሬ ስለመጣሽ እኔ በጣም ነው ደስ ያለ አሁን አንዳንድ ቪዲዮዎችን ስትሰራ ይሻለው የማስታወቂያዎችም በሶሻል ሚዲያ ላይ ሰዎች እንዲማሩም ጭምር ከአንቺ ታሪክ እንዲወስዱም ጭምር የምታረጊያቸው ነገሮች አሉ። ሶሻል ሚዲያ ከወጣሽም በኋላ ሊሆን ይችላል ወይም በስራዎችሽ ያየሽው ነገር ምንድን ነው እና ምንስ ነው ማስተላለፍ የምትፈልጊው? ሶሻል ሚዲያው በጣም አሪፍ ነው። ቅድም ላልኩ ነገር እኔ መሆን ወደምፈልገው ነገር እየመራኝ ነው እሱ ያለው ሳይካትሪስት መሆን ትምህርት መሆኔን ሳቅ ደስ ይለኛል በጣም ቲክቶኩ፣ ለሌላው እንደጠቀመው ለእኔም ጠቅሞኛል፣ በጣም ጠቅሞኛል። ግን ደግሞ ባሰብኩት ደረጃ ላይ ስራ እየመጣ አይደለም። ያንን ሳ ቅድም ምን ይከፋሻል ብለኸኛል፣ ይሄ ራሱ ይከፋኛል። አንዴ ቻሌንጅ ብጌ አስጀመርኩኝ እና ያ ቻሌንጅ በጣም አሁን ላይ እየፈተነኝ ያለው መኪና ነው። ምክንያቱም እንደ ልቤ ሶስት ልጆችን ከወለድኩ በኋላ ሶስቱን በኦፕራ ሲሆን ነው እንደ ልቤ መንቀሳቀስ ፀሐይ ሲሆን ምናምን አልችልም እና እስኪ ቆይ መሲ ሁሌም ሰርታ ነው መባል ነው እሱ የምፈልገው። መሲን ሰው ሲያስብ ያቺ ጠንካሯን ነው እሱ መባል የምፈልገው እና ቻሌንጅ እስኪ ላስጀምር ብዬ ሁሌም ከስር ቻሌንጅን ጀምርላት፣ ቻሌንጅን ጀምርላት የሚል አነባለሁ እና እሱን እንትን ብዬ ቻሌንጅ ላስጀምር እርጥብ ስራ ጀምር ያለው አገልግል ብዬ እንትን እዛዙኝ አልኩኝ፣ አልታዘዝኩም ማለት ነው። እና እነሱ እነሱን ስታይ ብቻ የሆነ የሚከፉህ ነገሮች አሉ። እንደ ቲክቶክ ቲክቶከር ነህ አይደለ? እራስን ቲክቶከር ነኝ ብዬ ሳስብ አልተጠቀምኩበትም እንዲህ ይላለው ወይ የኔ ጋር ችግር አለ፣ ያልሰራሁት ሰው ጋር ያልተደረስኩበት። ስለዚህ አካል ጉዳተኛ ስለሆንኩኝ እንደ እርዳታ አትዩት፣ እንደ ማንኛውም ሰው አሰሩኝ ነው እያልች። እውነት ነው? አዎ፣ በጣም ምክንያቱም አሁን ላይ ስራው በጣም ያስፈልገኛል፣ መስራት እፈልጋለሁ። በየትኛውም ዘርፍ ባገኝ ብሰራ ደስ ይለኛል፣ በማስታወቂያውም ማለት ነው። ለዛም ነው እንዲሰማኝ ያደረገው ማለት ነው። ምክንያቱም አሁን ላይ ሶሻል ሚዲያ ላይ ነው ሁሉ ነገር ያለው። ግን ላቆም እፈልግና በእኔ የተለወጠውን ሰው ሳስብ እተዋለሁ። የምረኝ ነው እሱ። ከቲክቶክ መጥፋት እፈልጋለሁ። ከዛ ደግሞ እኔን እኮ የሚጠብቅ ሰው አለ። በእኔ ብዙ የተለወጠ ሰው አለ። ገና ደግሞ ከእኔ የሚማር ሰው አለ ብዬ ስለማስብ ደግሞ ብርታት የሆነኝና እለቃለሁ ማለት ነው። ማለት እኔ እውነቱን ለመናገር በአንቺ ዙሪያ ያሉ ከአንቺ የተገኙ ልጆችሽ ቢሆኑ፣ ባለቤትሽንም እንደዚሁ ኢቨን ቤተሰቦችሽንም እድለኛ ናችሁ ብለናል። እቺን ወጣት መርዳት በጣም ለዛውም ልስራ እያለች ሰርቼ ራሴን መለወጥ ነው ምፈልገው ቤተሰቦቼንም ማገዝ ነው ምፈልገው ብላለች። ስለመጣሽ ደስ ብሎኛል። ደስ ብሎኛል በጣም እሱ አመሰግነው። እንግዳ አድርገህ አክብረህ ስለጠራኸኝ እግዚአብሔር አክብርልኝ እናንተንም ክበሩልኝ። በጣም እናመሰግናለን። ደስታው የኛ ነው እዚህ ስለመጣሽ። ብዙ ወጣቶች በአንቺ ምክንያት ዛሬ በደንብ እንደጠነከሩ ራሳቸውን እንዳዩ ተስፋ አደርጋለሁ የምታስቢው ከዚህ በኋላም ስራዎች መጥተው ከዚህ በላይ ሆነሽ የህይወት ሳይካትሪስት ነው የምትሆኙ፣ ከዚህ በኋላ አይደለ የህይወት ተሞክሮሽን የምታስተላለፊ ብዙዎችን የምታጠነክሪ ስለምትሆኝ ደግመን እንደምንገናኝ ተስፋ አረጋለሁ። አመሰግናለሁ። ያብቃል እሺ። በጣም አመሰግናለሁ። ሀያ ሰላሳ ነው እያያችሁ የምትገኙት። ዛሬ ከመሰረት ጋር ጥሩ ቆይታ አድርገናል። እናንተም አሪፍ ነገር እንዳገኛችሁበት ድጋሚ ጠንከር እንዳደረጋችሁ ተስፋ እናደርጋለን። ፕሮግራማችን ይቀጥላል፣ አብረን ቆዩ።